ሰላም ጥነስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንደትቆዩ በአክብሮት እንጋብዛለን። በማይናማር የመሬት መንቀጥቀጥ ከ1600 በላይ ሰዎች ህይወታቸው ሲያልፍ የነፍስ አድን ጥረቶች ቀጥለዋል ነው የተባለው። በማይናማር የተከሰተውን ከባድ የመሬት መንቀጥቀጥ ቀጥ ተከትሎ ከ1600 በላይ ሰዎች መሞታቸው የተነገረ ሲሆን በአንዳንድ አካባቢዎች የሚኖሩ ነዋሪዎች በእጃቸው ፍርስራሾችን ሲቆፍሩ ማስተዋላቸው ተገልጿል። የመሬት መንቀጥቀጡ የ1.5 ሚሊዮን የሚጠጉ ሰዎች መኖሪያ የሆነችው ነጩ የአገሪቱ ሁለተኛዋ ትልቋ ከተማ ማንዱላይን ወደ ሜዳነት ቀይሯል ነው የተባለው። ይህንን በዝርዝር እንመለከታለን። በሌላ መረጃ በቱርክ ተቃዋሚዎች በኢስታንቡል ጎዳና ትልቅ የተቃውሞ ሰልፍ ማካሄዳቸው ተሰምቷል። በመቶ ሺዎች የሚቆጠሩ የዲሞክራሲ ደጋፊ ሰልፈኞች ወደ ቱርክ ኢስታንቡል ጎዳና በመመላለስ ለታሰሩት የከተማዋ ከንቲባ ያላቸውን ድጋፍ አሳይተዋል። የፕሬዝዳንት ረሲብ ጣይብ ኤርዶጋን ዋነኛ ተቀናቃኝ የሆኑት ኤክሬም ኢማሙግሉ ባለፈው ሳምንት በሙስና ወንጀል ተጠርጥረው በቁጥጥር ስር መዋላቸው ከፍተኛ ተቃውሞ አስነስቷል። ፖለቲከኛው ክሱን አስተባብለው የታሰሩት ከፖለቲካ ጋር በተያያዘ መሆኑን ተናግረዋል። ይህንን መረጃ በዝርዝር እንመለከተዋለን። በሌላ በኩል ጎረቤት ሀገር ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሀሳብ ሶማሊላንድ ውድቅ አድርጋለች። ራሷን በነጻ አገርነት ያወጀችው ሶማሊላንድ የሶማሊያ መንግስት በርበራን የሚገኘው ወደብና የአየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበውን ሀሳብ ውድቅ ማድረጓን የተሰማው በርበራ በሶማሊላንድ ሰሜናዊ የባህር ዳርቻ በሚገኘው የደን ባህር ሰላጤ ላይ የምትገኝ ወደብ ነች። እንደ አውሮፓያን አቆጣጠር በ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነጻነቷን ያወጀችው ሶማሊላንድ ተቋሞቿ መቃዲሾ በችሮታ የምትሰጣቸው አለመሆናቸውንም ገልጻለች። ይህንን መረጃም በዝርዝር እንመለከተዋለን። ወደ ቀዳሚው በዝርዝር የምንመለከተው ጉዳይ ስናልፍ በማያንማር የመሬት መንቀጥቀጥ ከ1600 በላይ ሰዎች ህይወታቸው ሲያልፍ የነፍስ አድን ጥረቶች ቀጥለዋል ነው የተባለው። በማያንማር የተከሰተውን ከባድ የመሬት መንቀጥቀጥ ተከትሎ ከ1600 በላይ ሰዎች መሞታቸው የተነገረ ሲሆን በአንዳንድ አካባቢዎች የሚኖሩ ነዋሪዎች በእጃቸው ፍርስራሾችን ሲቆፍሩ መቆየታቸውን ለቢቢሲ ገልጸዋል ነው የተባለው። የመሬት መንቀጥቀጡ የ1.5 ሚሊዮን የሚጠጉ ሰዎች መኖሪያ የሆነችውን የሀገሪቱ ሁለተኛ ትልቅ ከተማ ማንዳላይን ወደ ሜዳነት ቀይሯል ነው የተባለው። ከፍተኛ የመሳሪያ ጥረት፣ የተቆራረጠ የመገናኛ አውታሮች እና የተበላሹ መንገዶች እንዲሁም ድልድዮች ፍለጋው ላይ እንቅፋት ፈጥረዋል ተብሏል። እንደ አውሮፓውያን አቆጣጠር በ2021 ስልጣን የተቆጣጠረው የማይናማሩ ወታደራዊ መንግስት ከማዚ ቡድኖች ጋር ለአራት ዓመታት በዘለቀ የእርስ በርስ ጦርነት እና በጸረ መፈንቅለ መንግስት ተቃውሞ ምክንያት አብዛኛውን የሀገሪቱ ክፍል መቆጣጠር አልቻለም። ከአረብ ጀምሮ የነፍስ አድን ስራ እየተሰራ እና አለም አቀፍ እርዳታ ወደ አገሪቱ እየገባ ቢሆንም እስካሁን ድረስ እርዳታው የከፋ ጉዳት የደረሰባቸው አካባቢዎች ባለመድረሱ ሰዎች በሕይወት የተረፉትን ለማውጣት እጃቸውን ለመጠቀም እየተገደሉ ነው ተብሏል። በሰፊው በሰፊው በማህበራዊ ሚዲያ በተጋሩ ቪዲዮዎች ላይ ሁለት ሰዎች በኮንክሪት መካከል ተይዛ ያለችን ሴት ለማውጣት ፍርስራሹን በእጃቸው ለማንሳት ሲሞክሩ ተስተውለዋል። ሰዎች ከፍርስራሹ ስር ሆነው እርዳታ ለማግኘት እየጮሁ መሆኑን የአካባቢው ነዋሪዎች እየገለጹ ይገኛሉ። በማንዱ ላይ ከተማ ባለ 12 ሁለተኛ ፎቅ የመኖሪያ ህንጻ ፍርስራሽ ስር ከ30 ሰዓታት በኋላ የነፍሳ ደን ሰራተኞች አንዲት ሴት በህይወት ማውጣት ቢችሉም ቀይ መስቀል ግን ከዘጠና በላይ ሰዎች አሁንም በፍርስራሹ ስር ሊኖሩ እንደሚችሉ ተናግሯል። በአቅራቢያው ባለ ከተማ ውስጥ የ12 የቅድመ ትምህርት ተማሪዎችና የአንድ አስተማሪን አስከሬም ከመዋለ ህጻናት ፍርስራሽ ስር ባለስልጣናቱ አግኝተዋል ነው የተባለው። በያንጎን በናይፒታው እና በማንዱ ላይ መካከል ያለው ዋናው መንገድ ላይ የተከሰተው ጉዳት ከፍተኛ የትራንስፖርት መስተጓጎል አስከትሏል ሲል መንግስታቱ ድርጅት የሰብአዊ አገልግሎት ድርጅት የሆነው ኦቻ አስታውቋል። በተጨማሪም ያስፈላጊ መድኃኒቶችና የጤና ባለሙያዎችን ጨምሮ የህክምና አቅርቦቶች እጥረት እንደነበሩም ተስተውለዋል። በሌላ በኩል ደግሞ የነፍስ አድን ሰራተኞች በህይወት የተረፉ በሚል ፍለጋቸውን ቀጥለዋል። ሰዎችን ማዳን የምንችለውን የምናደርገው ድምጻችን ስናሰማ ብቻ ነው ሲሉም አንዱ ተናግረዋል። ቅዳሜ ዕለት በማንዳላይ ከተማ የሚገኝ የነፍስ አድን ቡድን በአንድ የግል ትምህርት ቤት ፍርስራሾች ውስጥ የነበሩ በርካታ ሰዎችን አውጥተናል ተብለዋል። ከነዚህ ውስጥ ስድስቱ የነፍስ አድን ቡድኖች ባደረሱበት ጊዜ ህይወታቸው አልፎ እንደነበርም ተገልጿል። ከተጎጆች መካከል ተማሪዎች፣ መምህራንና የትምህርት ቤቱ ሰራተኞች ይገኙበታል። የመሳሪያ እጥረት የነፍስ አድን ስራውን በእጅጉ ጎድቶታል ሲል አንድ የነፍስ አድን ሰራተኛ ለቢቢሲ ተናግሯል ነው የተባለው። በመንዶ ላይ የሚገኝ ሌላ የነፍስ አድን ሰራተኛ በያንጎ ለሚገኘው የቢቢሲ ጋዜጠኛ እንደተናገረው ከሆነም የኮሚኒኬሽን መስመር በማይሰራበት ደረጃ ላይ ደርሷል ነው የተባለው የመሬት መንቀጥቀጥ ዋና ማዕከል በሆነችው በማንዱ ላይ ክልል የተጎዱ ህንፃዎችን ቁጥር ከ1500 በላይ አድርሷቸዋል። የመብራት መቆራረጥ ሁኔታውን አባብሶታል። እንደ ባለስልጣናቱ ገለጻ መብራቱን ለማስተካከል ቀናት ሊወስድ ይችላል ብለዋል። በመሬት መንቀጥቀጥ ወቅትም ማኮብከቢዎቹ ስለተበላሹ የማንዱ ላይ አየር ማረፊያ አገልግሎት እየሰጥ አይደለም። ወታደራዊ ካውንስሉ እንደገለጸውም አየር ማረፊያውን ወደ ስራ ለማስገባት እንደሚሰራና ጊዜያዊ ሆስፒታል፣ የህክምና እርዳታ ካምፕ እንዲሁም መጠለያ ለማቋቋም እየሰራሁ ነው ብለዋል። ከማንዱ ላይ ከ25 ኪሎ ሜትር በሚርቀው ሳንጋ ክልሎች የሚያገናኙ ሁለቱ አሮጌ ድልድዮች ሙሉ በሙሉ ሲፈርሱ አዲሱ ድልድይ በመሰንጠቁ የነፍስ አድን ቡድኖችን ተደራሽነት አስተጓጉሏል ነው የተባለው። በአሁኑ ሰዓት ለነፍስ አድን ስራ እንኳን በቂ ሰዎች የሉም፣ ሬሳ ማንሳት አልቻልንም። በጣም ብዙ ሰዎች በፍርስራሾች ስር ይገኛሉ። ሁለቱንም ድልድዮች መሻገር ስለማንችል ሁላችንም በፍርስራሹ ተይዘናል። አባካችሁ የአደጋ ጊዜ ሰራተኞች ይምጡና ይታደጉን ሲሉ የአካባቢው ነዋሪዎች ተናግረዋል ነው የተባለው። በቅርቡ የተቆረቆረው ዋና ከተማውን ሰላምና ወታደራዊ ጁንታው ዋና መስሪያ ቤት የሆነበት ናይፒታው በድረ መንቀጥቀጡና በትንሽ ንዝረት ተመቷል ነው የተባለው። ከተማዋ ከፍተኛ ጉዳት የደረሰባት ሲሆን ከፍተኛ ቁጥር ያላቸው ሰዎች ህይወት ከማለፉም በላይ በርካታ ህንጻዎች ፈርሰዋል፣ ወድመዋል። አድማጭ ተመልካቾቻችን ወደ ቀጣዩ የዝርዝር መረጃችን ስናልፍ በቱርክ ተቃዋሚዎች በኢስታንቡል ጎዳና ትልቅ የተቃውሞ ሰልፍ ማካሄዳቸው ተሰምቷል። በመቶ ሺዎች የሚቆጠሩ የዲሞክራሲ ደጋፊ ሰልፈኞች ወደ ቱርክ ኢስታንቡል ጎዳና በመመላለስ ለታሰሩት የከተማዋ ከንቲባ ያላቸውን ድጋፍ አሳይተዋል። የፕሬዝዳንት ረሲብ ታይብ ኤርዶጋን ዋነኛ ተቀናቃኝ የሆነው የሚታዩት ኤክራም ኢማምግሉ ባለፈው ሳምንት በሙስና ወንጀል ተጠርጥረው በቁጥጥር ስር መዋላቸው ከፍተኛ ተቃውሞ አስነስቷል። ኢማምግሉ ክሱን አስተባብለው የታሰሩት ከፖለቲካ ጋር በተያያዘ መሆኑን ተናግረዋል። ለተቃውሞ የወጣው ህዝብ በጣም ብዙ ስለነበር ተቃውሞው ከተካሄደበት አቅራቢያ የሚገኙ ፓርኮችንም ተጠቅመዋል የተባለው የኢማምግሉ ሪፐብሊካን ፓርቲ ሲኤችፒ ሊቀመንበሩ ለብቻ ሰዎቻቸው ከታሰሩበት የጻፉት ደብዳቤም ለሰላማዊ ሰልፈኞቹ አንብበዋል። የማምግሉ በደብዳቤው ላይ እኔ ምንም አልፈራም፣ እናንተ ከጎኔ ናችሁ፣ ህዝቡ አንድ ስለሆነ እኔ ምንም ስጋት የለብኝም፣ ህዝቡ በጨቋኝ ላይ አንድ ሆኗል ሲሉም ተደምጠዋል። ሚስታቸው ዴሊክም በተቃውሞ ሰልፍ ላይ ተገኝተው ለህዝቡ መታገልና መፋለም እንቀጥላለን ሲሉም ተደምጠዋል። ተቃዋሚዎቹን የቱርክ ቀይና ነጭ ባንዲራን በማውለብለብ መብት፣ ህግና ፍትህ ሲሉ ተደምጠዋል። የማምግሉ ከ2019 ጀምሮ የኢስታንቡል ከንቲባ ሆነው ሲያገለግል ግሉ የቆዩ ሲሆን ባለፈው ዓመት በተካሄደው የከንቲባ ምርጫ አስደናቂ ድል ቀኝቷቸዋል። እንደ አውሮፓውያን አቆጣጠር በ2028 ለሚካሄደው ፕሬዚዳንታዊ ምርጫ የሲኤችፒን እጩ ሆነው የተሾሙ ሲሆን በምርጫው የኤርዶጋን ፍትህና ልማት ፓርቲን መፎካከር የሚችሉ ብቸኛው ፖለቲከኛ ተደርገው ተወስደዋል። ኤርዶዋን ከሁለት አስርት ዓመታት በላይ በስልጣን ላይ ቆይተዋል። በመጀመሪያው የጠቅላይ ሚኒስትርነት ከዚህ ከ2014 ጀምሮ በፕሬዝዳንትነት ማገልገላቸውም ተነግረዋል። የቱርክ ህገ መንግስትን እስካልቀየሩ ድረስ ድረስ ከ28 በኋላ ለፕሬዝዳንትነት መወዳደር እንደማይችሉም ተነግሯል። ኢማሙግሉ ከሳምንት በፊት ከታሰሩት በኋላ ተከታታይ ህዝባዊ ተቃውሞዎች አገሪቱን እየናጡ ይገኛሉ። ቀዳሚ ለት ሰላማዊ ሰልፍ ቢሆንም አንዳንድ ቀደም ሲል የተካሄዱ ተቃውሞዎች ፖሊስ አስለቃሽ ጭስና የፕላስቲክ ጥይት እስከመጠቀም ደርሷል ነው የተባለው። ተቃውሞውን ሲዘግቡ የነበሩ ጋዜጠኞችን ጨምሮ 2000 የሚጠጉ ሰዎችም መታሰራቸው ተሰምቷል። ይህን ትክክለኛ የፕሬስ ፈቃድ እንደሌለው ከተነገረ በኋላ ኤርዶጋን የተቃውሞ ሰልፎቹን የ ጎዳና ላይ ሽብርተኝነት ነው ከማለት ባለፈም ሰልፈኞች በፖሊስ ላይ ጥቃት ፈጽመዋል፣ በህዝብ ንብረት ላይ ውዳት አድርሰዋል ነው የተባለው። ኢማምግሉ ጉዳያቸው በፍርድ ቤት ሲታይ ነጻና ፍትሃዊ የፍርድ ሂደት አይገጥማቸውም የሚል ስጋት አለ። ኢማምግሉ በቁጥጥር ስር የዋለው በፖለቲካዊ ምክንያት መሆኑን ውድቅ ያደረገው መንግስት የቱርክ ፍርድ ቤቶች ሙሉ በሙሉ ነጻ መሆናቸውን አስታውቋል። የተከበራችሁን የተወደዳችሁ የዩቲዩብ ቻናላችን አድማጭ ተመልካቾች አሁንም በዝርዝር የምንመለከተው ሌላኛውን ጉዳይ እናነሳለን። ሶማሊያ ለአሜሪካ ቁልፍ ወደ ብ ለመስጠት ያቀረበችውን ሀሳብ ሶማሌላንድ ውድቅ ማድረጓ ተሰምቷል። በርበራ ቤደን ባህረ ሰላጤ ቁልፍ ስትራቴጂካዊ ስፍራ የያዘ ወደብ ሲሆን ራሷን በነጻ አገርነት ያወጀችው ሶማሌላንድ ሶማሊያ መንግስት በበርበራ የሚገኘውን ወደብ እና የአየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበውን ሀሳብ ውድቅ አድርጋለች። በርበራ በሶማሌላንድ ሰሜናዊ የባህር ዳርቻ በሚገኘው የደን ባህረ ስላጤ ላይ የምትገኝ ወደብ ነች። እንደ አውሮፓያን አቆጣጠር በ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነጻነቷን ያወጀችው ሶማሌላንድ ተቋሞቿ ሞቃዲሾ በችሮታ የምትሰጣቸው አለመሆናቸውንም ገልጻለች። በሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካቻቸው ዶናልድ ትራምፕ መጋቢት 7 ቀን 2017 ዓ ም የተጻፈው የተጻፈውና ሮይተርስ የተመለከተው ደብዳቤም አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮች እና የወደብ አማራጮችን ዘርዝረዋል። እንደ ሮይተርስ ዘገባም ከሆነም ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረበላቸው ባሊዶግሉ እና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ለአየር ማረፊያ ጠቅሰዋል። የሶማሊያው ፕሬዚዳንት በዚህ ደብዳቤ ላይም አራቱን የቀረቡትን አማራጮች የአሜሪካ ደህንነት ሥራዎችን ያጠናክራሉ ሲሉ መግለጻቸውን ተዘግቧል። የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራህማን ታሂር አዳን ተስፋ የቆረጠ አካል እርምጃ ነው ሲሉ ደብዳቤውን አጣጥለውታል። ትራምፕ ሁለተኛውን የሥልጣን ዘመናቸውን ከመጀመራቸው በፊትም በነበሩ ጭምጭምታዎች ሶማሊላንዳውያን አሜሪካ ለ34 ዓመታት ያህል በዲሞክራሲያዊ መንግስትነት ለቆየችው ሶማሊላንድ እውቅና በመስጠት በዓለም የመጀመሪያ ባህሩ ሀገር ትሆናለች የሚል ተስፋ ሰንቀው ነበር። ሚስተር አዳን ለደብዳቤው በኤክስ ገጻቸው ላይ በሰጡት ምላሽ ለሶማሊላንድ የሚሰጠውን እውቅና ለማስቆም ማድረግ የሚችሉ ምንም ነገር የለም ብለዋል። አሜሪካ የቅርብ አጋር የሆነችው የተባበሩት ኤምሬትስ ንብረት በሆነው ዲፒ ወርልድ የሚመራው የበርበራ ወደብ በቅርቡ ማስፋፊያ ተደርጎለታል። ሚኒስትሩ ለሮይተርስ እንደተናገሩትም አሜሪካ ሞኝ አይደለችም፣ በርበራ ወደብን በሚመለከት ከማን ጋር መነጋገር እንዳለባት ታውቃለች ሲሉም ተደምጠዋል። ሶማሊያ ከአልቃይዳና ሌሎች ታጣቂዎች ጋር በምታደርገው ያ አሜሪካ መረጃ በመስጠትና የአየር ድብደባ በመፈጸም ትልቅ ሚና ትጫወታለች። በደቡባዊና መካከለኛው ሶማሊያ የሚገኙ አካባቢዎችን የሚቆጣጠረው አልሸባብ የአልቃይዳ ጋር ነው ተብሎ ይታሰባል። ሞቃዲሾ ትራምፕ በመጀመሪያው የስልጣን ዘመናቸው እንዳደረጉት የሚሰጡትን ድጋፍ ይቀንሳሉ ብለው እንደሚሰጉ ታዛቢዎችም ይናገራሉ። በታህሳስ ወር የሶማሊያው መንግስት በአሜሪካና ሶማሊያ ግንኙነት ላይ ተገቢውን የምክር ድጋፍ ለማግኘት በሚል ከአንድ ከፍተኛ የዋሽንግተን አማካሪ ድርጅት ጋር ለአንድ ዓመት የ600,000 ዶላር ስምምነት ፈርሟል የተባለው የሶማሌው ፕሬዝዳንት ሀሴን ሼክ መሐመድም አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቧቸው ባልዲሎግሎና በርበራን በጦር ሰፈርነት እንዲሁም የበርበራና በሶሳ ወደቦችን ሰጥታለች ነው የተባለው። ይህም አሜሪካ በቀጠናው እንደ ቻይና እንዲሁም ሩሲያ ያሉ ተፎካካሪዎቿ ላይ የበላይነት ይሰጥቅታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር እድል ይሰጧታል። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎች ለአሜሪካ በማረጋገጥ ሌሎች የውጭ ተደራዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ሲል ደብዳቤውን ዋቢ አድርጎ ሮይተርስ ያስነብቦታል። ባልዶግል ከዋና ከተማይቱ ሞቃዲሾ በስተ ሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የባሳሱ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። የፑንትላንድ ባለስልጣናት በደብዳቤው ላይ እስካሁን አስተያየት የሰጡ ባይሆንም ጋርዌ ኦንላይን የተባለው የመገናኛ ብዙሀን ግን የሞቃዲሾ መንግስት ለአሜሪካ ደብዳቤውን የጻፈው እነርሱን ሳያማክር እንደሆነ ገልጿል። ይህም በፑንትላንድና በሞቃዲሾ መካከል ያለውን ግንኙነት የበለጠ ሊያሻክለው ይችላል ተብሏል። በደብዳቤው ላይ የተገለጸው ሁለተኛ የአየር ማረፍ የሚገኘው ከዋና ከተማዋ ባሌዶግሌ ውስጥ ሲሆን በዚህ ስፍራ የሶማሌ ወታደሮችን አልሸባብን ለማዋጋት የሚያደርጉትን ጥረት ለማገዝ የአሜሪካ ወታደሮች ስልጠና እየሰጡ ይገኛሉ። በሶማሌላንድ ወደብ የውዝግብ መንስኤ ሲሆን ይህ የመጀመሪያው አይደለም። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረት ያስከተለ መሆኑ ይታወሳል። በምላሹም ኢትዮጵያ ለሶማሌላንድ እውቅና ለመስጠት እንዲሁም ከልማት ተቋማቷ ድርሻ ይኖረታል የሚል ነው። ሶማሊያና ኢትዮጵያ ዲፕሎማሲያዊ ግንኙነታቸውን ያቋረጠ ቆሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይ ደርሰዋል።